የምታደርጉትን ነገር ወሰናችሁበት፣ ያመናችሁበትን ነገር ብቻ ሰው ስላላችሁ ወይ ምናምን ምናምን አይደለም። እናንተ የምትፈልጉትን ልክ ነው ብላችሁ የምታስቡትን እና አቋራጭ መንገድን ባጠቀሙ ብዬ እመክራለሁ። ሌላ ደግሞ ሁሉንም ሰው እንደራሳችሁ አትዩ። ብዙ ጊዜ የምትለይ ነገር ይሄ ነው፣ እኔም እየተጎዳሁ የነበረበትን ነገር ይሄ ነው። በደንብ ስለምታውቃኝ ሁሌ እንጣላ ነበር፣ ሁሌ ትቆጣኛለች። ሁሉንም ሰው እንደራሱ ያያል ሁሉንም ሰው በቃ እናቱን በሚያየበት ልክ ነው የሚያየው፣ ብሩክ ብዙ ጊዜ ማለት ነው። ለሁሉም ሰው በቃ እንደዛ ነው እና ብዙ ጊዜ እሱን የምናገረው ነገር ነው። የምር ሁሉንም ሰው እንደ ራሳችን ስናይ በጣም እንጎዳለን። ለኔ ነው ሰዓት ማስ በቃ ደበርኩት፣ አንተ ልጅ በቃ ትሻሻለህ። ለምን ሁሉንም ሰው እንደ ራሱ እያየ እኔ ራሴን እያጣሁ ነው፣ ራሴን እየጎዳህ እያጣህ ነበርና፣ ብዙ ጊዜ ራሳችን የምናጣውም የምንጎዳውም በዛ ልክ ነው። እኔ በዙሪያ ባሉ ሰዎች ያየሁት ነገር ስለሆነ ነው። በራሴን በተወሰነው አይቻለሁ አይቻለሁ፣ የምር እና ሰውን እንደራስ ማየት ጥሩ አይደለም። ሁሉም ሰው እንደ እናንተ ሊያስብ አይችልም። ሁሉም ሰው ደግሞ ሊታመን አይችልም። ብቻ ነገሮችን እራሳችሁን በምታውቁበት ልክ አድርጉ፣ ብቻችሁን እንጂ ውስጣችሁን አዩት። የትኛውም ሰው ባይሆን ይሄም አይደለም። ውስጤ ምንም ነገር ነው የሚታውቀው። የምታምኑበት ሰውን አለ አይደል? እራሳችሁ እርግጠኛ የምትሆኑበት ነገር እኮ አለ። ለእንደዛ ለእንደዛ ሰው የሆነ ክሎዞኑ አይደለም ተግባቦት የሚባለ ነገር ወይም ደግሞ ጓደኛ ይሄን ነገር ሲኖር ጓደኛ ከባድ ነገር ነው። ማርያም በጓደኛ ብዙ ነገር ታጣላችሁ። ትንሽ ነገር ነው ብላችሁ ታስቡትን ነገር በጣም ገስፉ። ትልቅ ጣጣ ይዞባችሁ ነው የመጣውና ጓደኛ ቢቻል ቢቻል ባይበዛ ሁላ በጣም የሚገርም ነገር ነው። ባይበዛ ሁላ ሰላማዊ ትኖራላችሁ እና የትኛውም ሰው ማርያም ነው የምላቸው መቤቴን። የትኛውም ሰው ስለእናንተ ከእናንተ ጀርባ ጥሩ ሊያወራ የሚችለው ትንሽ ሰው ነው። አሁን አወራ አለወራ ኮኛት ትላይ ምንም የሚፈጥረው ነገር የለም። ገብቶች አላ ግን ይሆናላ ሁሉም ሰው ላይ አንድ አይነት አስተሳሰብ እንዲኖር ማድረግ እንችላለን እኛ። በምን በጠሩነት ቅን ከሆንሽ ጥሩ ከሆንሽ አንቺ ምንም አይመጣብሽ። አይ ጓደኛም እኮ በዝቶ፣ ግን አንዳንዴ እኛ ገደብ የሚለውን ነገር ማበጀት በህይወት የተማርኩስ ነገር ነው። ገደብ ግደብ፣ በጣም ለሰው ልጅ የሚያስፈልግ ነገር ነው። ብዙ ጓደኛ ሊኖራችሁ ይችላል። ብዙ ዘመድ አዝማድ ሊኖር ይችላል። ከዙሪያችሁ ብዙ ነገር በቃ ብዙ ሰው ሊኖር ይችላል። ግን ገደብ የሚለውን ነገር ማበጀት ራስን ላለማጣት ማለት ነው። የምትወዱትንም ሰው ላለማጣት ገደብ የሚለውን እና በምክር ስበ በጣም ብዙ የምታጡት ነገር አለ። አሁን ጓደኛ መስሎ የሚመክር በጣም ብዙ አለ፣ እንዲህ ብታደርግ እኔ ምናምን ወደኋላ የሚስባቸው ነገር ብዙ ነው። የሆነ ነገር አይቼ ነበር እንደዚህ የሚል ነገር እና ሳስበው፣ ልክ ነው። በጓደኝነት ስበብ በጥሩ ምክር ስበብ ወደኋላ የሚጎትታችሁ ነገር ብዙ አለ እና የምታደረጉትን ነገር በኮንፊደንስ ራሳችሁ ምንም፣ በቃ ኖርማል ነው። ህይወት አንዴ ነው የምንኖረው አደል ይህንን ዓለም ላይ ደግ መነሳት ያለ እና እሷ እስከኖረች ድረስ ማንም መቶ ለእሷ የሚያዘን የለም እና በራሳችሁ ኮንፊደንስ ይኑር እና ስለ ሴት ያላቸው አመለካከት ይቅር። እውነት አሁን ሴትነት በቃ የበታችን የለም። ለምን እውነት ብዙ ጊዜ እንደውም ኮሜንት ላይ እየነገሩ ነበር እነፍጽ ምናምን እና እንተን ይላሉ። ምንድን ነው እሷ እኮ ሴትናት ትምህርት አለባት እሷ ምናምን አይነት ወሬ ገብቶሻል አይደለ? ወይ ለምን ሴትናት ምን ተቋቋመች እያየች ጀግና ናት። ከአይ ከልጅነታችንም ሲነገረን ያደግነው ነገር ይመስለኛል እኛ ሀገር ላይ ኢትዮጵያ ላይ ብዙ ጊዜ ይሄ እንደ ባህል ተወስዷል። ሴት ልጅ የሆነ ሴት ልጅ ብዙ ጊዜ የቤት ነች በቃ የቤት ማለት ምንም ማድረግ አትችልም። የቤት ስራ ብቻ ነው መስራት የምትችለው፣ ቤት ለቤት ያሉ ነገሮችን ብቻ ነው ማድረግ የምትችለው ተብሎ ሴቶች እኛ ሴቶች ሲነገረን ያደግንበት አስተዳደግ አለ ያን ነገር እየሰማን ስላደግን አሁን ለራሳችን የምንሰጠው ቦታ ከፍ ሊል አይችልም። ብዙ ጊዜ የተረዳሁት ነገር እሱ ነው እና እኛ ሴቶች እንችላለን። የትኛውንም ነገር ማድረግ ትችላላችሁ። ሴቶ ሴቶች የሀገር መሪ ሁላ መሆን ይችላሉ አሉ፣ እያየንም ነው። እና እንደዚህ አይነት አስተሳሰብ ይሆናለ ከቤት አያስወጣችሁም እና ጀግና ሁኑ በቃ። እሷ ሴት ከሆናት ምናምን የሚባል ነገር የለም። ሴት ሴት ናት። እንዴ ሴትነት በጣም ከባድ ነገር የሚለየኝ ምንም ነገር ሊኖር አይችልም። አሁንስ እንኳን እነሱ እኛ ራሱ ስልችት እኔ ራሴ ሰለቸኝ፣ ሆነ ጭቅጭቅ ሰለቸኝ። በእነሱ የተነሳ ጭቁጭቁ ራሱን የቤት ያለ ነው የመሰለኝ። በጣም እኔ ሰለቸኝ። ምን እነሱ ያችም ሰለቸኝ፣ ችም ሰለቸኝ፣ እሱም ሰለቸኝ፣ ሁሉም ሰለቸኝ ይላል። እኔ በጣም በእውነት እየደበረኝ መጥቷል። በጣም በቃ ደስተኛ አይደለሁም። ይቅርታ ወዶች የሰላም ናችሁ፣ እንዴት ናችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። ይህኔ ወዶች ያው ዛሬ ሶስትና የምትባለው ልጅ መጣች ይቅርታ ጠይቃ። አሁን አንዴና ለመጨረሻ ጊዜ ከእናንተ ውስጥ ወጣለሁ ብላ ነው የመጣችሁ፣ ግን አሁንም እየመጡ መጨቃጨቅ፣ በእውነት እኔ ሰለቸኝ። እነዚህ ልጆች ተለመኑ እንደው ዛሬም ትናንትና ማታና ዛሬ ሲም በተመቸኝ ሰዓት ቀደም ላይ ቲክቶክ ውስጥ ገብቼ እያዳመጥኩ ነበር። ከውጭ ሆኜ እያዳመጥኳቸው በጣም እነሱን የሚወዱ በጣም እነሱን ተከታታዮች በጣም እነሱ የሚደግፉ ልጆች እያለቀሱ ግማሾቹ እያለቀሱ ግማሾቹ በቃ እያንዳንዳቸው የራሳቸውን። እባካችሁን ብዙ ሰው እየተጎዳ ነው፣ እየታመመ ነው። ሆስፒታል ሰው እየገባ፣ እኔም በውስጥ ሰምቻለሁ። በውስጥ የሰማሁት ብዙ አለ። እኔም በውስጥ መልዕክት ደርሶኛል። ስታናግሯቸው አይሰሙም፣ ስልክ አያነሱም፣ ስልክ አይመልሱም። እነዚህ ልጆች ለሚያናግሯቸው ሰዎች ሰዎች እየታመሙ ነው ሆስፒታል ይገባ ሰው መርፌ የምትወጋ ሴት አለች፣ የልብ በሽታ ያለባት ልጅ አለች። በብዛት ሰዎች እየታመሙ ነው። እዛው ራሱ እነሱ ኮሚንት ላይ ራሱ እኮ ታመሙ በእናንተ የተነሳ እያሉ የሚጽፉ ልጆች አሉ። እንደኔ የራሴ ልጆች የነራሳሆኝ እውነት፣ አንዳንዴ ሲያናግሩ የራሱ ቆይ እስኪ ምናምን እላቸዋለሁ፣ ራሱ መቆጣት ጀመርኩ ይሄ ምንድን ነው? ሁልጊዜ ጭቅጭቅ። ወይ ባይገናኙ። እኔ ትላንትና ስላልመጡ ራሱ ደስ ብሎ ነበር፣ ሁለቱን ስላላየኋቸው። ዛሬ አስማማለሁ ለአስማማ ነው ብላ መጣች ሀይሚ። በራሷ መንገድ መሄድ ነው የምትፈልገው። በራሷ መንገድ ነው የሄደችው። በነገራችን ላይ ከመጀመሪያ ላይ ያስቀመጥኩላችሁ እንዲሁ ለትዝታ ነው፣ ስለ ጓደኛ አብረው ያኔ ሀይሚን ፕራንክ ባደረጋት ጊዜ ብሩክ መጨረሻ ላይ ያው ምክንያቶቼ እንገልጻለሁ ብለው ቁጭ ብለው እየተወያዩ ያሉበት ያን ጊዜ እንደው ዛሬ ደጋግሜ ያየሁት ሲመችኝ ዛሬ ረፍት ስለነበርኩኝ እንደው ዝም ብዬ ሳየው ነበር። እዛ ጋር የነበራቸውን ንግግር፣ ጓደኛ፣ ምን አይነት ጓደኛ እንዳለ ስለ ጓደኛ፣ ጓደኛ እንዴት በሰዎች መካከል ጣልቃ መግባት እንደሚችል እና ለጓደኛ ምን ያህል ገደብ ማበጀት እንዳለባቸው በዛ ቪዲዮ ላይ እንደው በጥቂቱ እንደው ቆርጬ የከተትኩት እንደ ለሁላችን ትዝታ እንዲሆን ነው። ጥሩ ጥሩ አማርኛ ያለን ወደ ኋላ መልሳችሁ ሙሉውን ቪዲዮ ብታዩት ደስ ይለኛል። በጣም ጥሩ ጥሩ ቃላት ሁለቱ ለኛ ለሴቶች የሚጠቅመኛ አስሽ ትልልቆች ነው በቃ ለወጣት ሴቶች የሚጠቅም ምክር፣ ስለ ሴትነት፣ ስለ ጓደኝነት፣ ስለተለያየ ነገር ቁጭ ብለው ተረጋግተው ያወሩበት ከብራንኩ በኋላ ያወሩበት ነገር እዚህ ላይ እንዲሁ ለትዝታ ብዬ በትንሹ ከፊት አስቀምጫዋለሁኝ። እኔ እንደው እስኪ ትንሽ በዚህ ተጽናኑ ብዬ ነው ከፊት ያደረኩት። እኔም እየመጡ የሚጨቃጨቁት ነገር ግን በጣም ነው የደበረኝ፣ በጣም ነው ያስጠላኝ። ብዙ ሰዎች እየተጎዱ ነው። ቲክቶክ ውስጥ ምን እኔ እነዚህ ልጆች ደጋፊ እያጡ መሄድን የፈለጉት ምን እኔ። ዛሬ እንኳን ረመዳን እኮ በዓል ነው ዛሬ እና እንኳን አደረሳችሁ በዚህ አጋጣሚ ለመላው የእስልምና እምነት ተከታይ ቤተሰቦች በአጠቃላይ እንኳን አደረሳችሁ፣ ኢድ ሙባረክ እንኳን አደረሳችሁ። የኔ ውዶች ዘመናችሁ ሰላም ይሁን፣ ጸሎታችሁም ጾማችሁም የሰላም ያደርግላችሁ። እና በእውነቱ በጣም አልተደሰትኩም። በቃ ሁልጊዜ በጉጉት ነው የምንጠብቀው የሚሉ ልጆች አሉ። ሁልጊዜ እነሱ መምጣት ሰዓቱ አደረሰች አልደረሰች እንደኔ ራሱ ደረሰ አልደረሰ እያለን እየጠበቀ ቪዲዮ ማሳደግ ይሁን የያዙት እነዚህ ልጆች ጣልቃ ገቡ። በዛ ጣልቃ መግባት የተነሳ ሁለቱም ነገሩ ማለት አሁን ሀይሚ ያው ነገሩን አጣራለው እስከ መጨረሻው አጣርቼ የሚሄድበት ነገር አለ፣ እሱ ሲያልቅ ነው ነገሮች የሚስተካከሉት ነው ምናምን የምትለው ነገር አለ። እኔ ምንም ምን እያደረጉ እንዳሉ አላውቅም። እንኳን እነሱ አሁን ብሩክም ሰልቼን ጭቅጭቅ ነው የሚለው ሶስትና መጣች ጭቅጭቅ ሰለቼ ነው የምትለው። ትናንት አናዳኛለች አናዳኛለች ሀይሚዬን፣ ስለገፈተረቻት አጠገቧውን እንዲ በጥፊ ራሱ ማጮላት ነው መስለኝ። ዝም ብዬ ሳስበው ቪዲዮ ከሰራ በኋላ ራሱ እየደጋገምኩ ሳይ በጣም አናዳኛለች። ሀይሚ ኮ የራሱ ምክንያት ይኖራት ይሆናል። ለምን በቪዲዮ እየመጡ እንደሚጨቃጨቁ አላውቅም እኮ። ይሄንን ነገር የምትጨርሰውን የምታየውን ነገር በውስጥ ጨርሳ ብትመጣ ጥሩ ነው። እኔ ምክንያቱ ይኖራታል፣ የቆሰችበት የተጎዳችበት። እንደገና ደግሞ አንድ አመት ሁሉ እየተጣላን እየተታረቀን እየተጣላን እየተታረቀን ሰብችቶኛል ብላለች። ያንን ነገር ሁሉ ለማስተካከል ይሆናል ጊዜ እየፈለገች ያለችው። እንዴት ነው የሚቀጥለው ይሄ ነገር፣ የወደፊት ነገራችንም ለማለት ይሆናል። ምክንያቱም እውነቷን ነው። ሁልጊዜ መጣላት ነው፣ ሁልጊዜ መጨቃጨቅ፣ ሁልጊዜ የሆነ ነገር እያስገቡ ከዛው መጠን ደግሞ ብዙ ጥሩ ጥሩ ነገር አሳይተውናል ብዙ ሰዎች እየተጎዱ ያሉት ብዙዎቹ እየመከራችሁን እኛን ከእናንተ ምክር ነው ከእናንተ መጥፎ ነገር ጥል አያምርም። ከእናንተ ጥሩ ነገር ነው የተማር ነው እንዴ። እኔ ልጆች የሁሉ ቁጭ ብሎ ያቸዋል። በእውነት ሌላ ነገር አይሆን። በጣም ዛሬ ለቀቁ እናም ይሉኛል። ለራሱ እንደውም አማርኛ ፐርፌክት ሆነ አይደለም። የሚሰሙት አንዳንዱን የከበዳቸውን ይጠይቁኛል። ለነገሩ የአማርኛ ማስተምሪያቸዋለሁ። እዚህም ቤተሰቦች ስላሉ ይሰማሉ፣ ባይመልሱም ብዙም የከበዳቸውን ነገር ደግሞ ይጠይቁኛል ልጆች የራሱ በጣም ነው የሚወዷቸው በጣም ነው የሚከታተሏቸው። የሚቸው ለቀቁ እንዲህ ዛሬ ነው የሚሉኝ። እንደው እንደዚህ የልጅ መውደድ ሰጥቷቸው፣ የትልቅ መውደድ ሰጥቷቸው፣ እህት ወንድም እናት ሰቷቸው፣ እኔ በመሀል ሰይጣን እየገባ እንደዚህ ብጥብጥ ብጥብጥ ልጆቹ በቃ ሰላም እነሱ ሰላም አተው እኛ ላይ ራሱ እኛ ራሱ እውነት እኔ ከአሁን በኋላ ተከታይ የሚኖራቸውም አይመስለኝም በጣም ብዙ ሰው ነው እያዘነ ያለው እየተጎዳ ያለው ተስፋ እየቆረጠ ያለው በቃ ታመምኩ የሚለው እና ሁልጊዜ ጭቅጭቅ ይሰለቻል ለእኛም ቢሆን ሰለቸን በእውነት እኔ ለትንሹ ለትውስታ እንዲሆን ነው ከፊት እንደው የእነሱን ጭቅጭቅ ትቼ ከፊት ያለፈውን ነገር ያደረግኩላችሁ እኔ እንደው ሳልሰራ አሉልም እንደው ሳልሰራ አላድርም መስራት እራሷ ሳልፈልግ እንደው ሳልሰራ እስቲ ቁድስ ስራችን እንኳን ብዬ እኔ የሰራሁት እግዚአብሔር ያስተካክልላቸው። ማመቱ እንደሚያስተካክልላቸው አላውቅም። ከዚህ በኋላ ፕራንክም ነው ስንል ግማሾቹ ፕራንክ ነው ይሆናል፣ ይሄ ነገር ድራማ ነው ይሆናል ለማጽናናት። እኛ ግን እንደዚህ አይነት ፕራንክና እንደዚህ አይነት ድራማ ባይሰራ ቢቀር ይሻላል ቢሆን እና ውዶች፣ ዝም ብላቸው የራሳችሁ ኑሩ። በቃ የምትጨነቁ የምትታመሙ ራሳችሁን በጭንቀት ውስጥ አትግደሉ። በቃ ምንም ሊሰሙ ስላልቻሉ እግዚአብሔር መልካም እንዲያመጣላቸው መጸለይ ብቻ ነው ያለብን። ሰላም ሆኑልኝ።